ቀጠሮ ለማስያዝ በ0994 05209 ደውሉልን። ዴምሲ ሲሪል ስቴት። ሰላም ሰላም ሰላምና ጤናን ፍቅርን በረከትን ያድልኝ ክብራትና ክብራን የሳርስ ቤተሰቦቼ በድጋሚ ተገናኝተናል። ትኩስ ትኩስ መረጃዎችን ይዤላችኋለው እንግዲህ የእስራኤል ድብደባ በኢራን ላይ በጣም የሚገርም ነገር አሳይቷል። የኢራን ደግሞ በደቡባዊ የእስራኤል ክፍል ላይ በሚሳኤል ለቃለች። በጣም ፊት ለፊት እዚ ስክሪን ላይ እንደምትመለከቱት ጉዳት የሚያደርስ ነገር ተስተውሏል። በሁለቱም መካከል ጦርነቱ አሁንም ዲስከሌት የማድረግ ምልክት አያሳይም። የመርገብ ምልክት እያሳየ አይደለም። እንግዲህ የኢራን ሚሳኤሎችን የለቀቀችው በደቡባዊ እስራኤል ክፍል ላይ ነው። በሁለቱ መካከል ያለው ጦርነት ወይም ግጭት ስምንተኛው ቀን ላይ ነው ያለው። በስምንተኛው ቀን ዛሬም ትሬድ እያደረጉ ነው፣ ጦርነት እየላኩ ነው፣ እየተወዳደሙ ይገኛሉ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ እንግዲህ የፈረንሳይ የጀርመንና የዩናይትድ ኪንግደም ካውንተር ፓርታቸውን ወይም ደግሞ አቻዎቻቸውን በጀኔቫ ዛሬ እየተነጋገሩ ይገኛሉ። የዚህ ውጤት ደግሞ የተናገሩት እንደሆነ እንደሰማነው ምንም የምንደራደረው ነገር የለም ነገር ግን ለመስማት ብቻ ነው እዛ የሄድኩት በሚል በግልጽ አሳይተውታል። በድርድሩ ላይ የሚመጣ ለውጥ የለም፣ ለውጡ የሚመጣው እስራኤል ጦርነቱ ስታቆም ብቻ ነው የሚል ነው የተነገረው። እዚህ ጋ በዜናው ላይ እንደምትመለከቱት ኢራንስ ፎሬን ሚኒስተር ኢን ጄኔቫ ቱ ሊስን ኖት ኒጎሺት ብሎ ያስቀምጠዋል። የሚባለው ነገር ለመስማት ነው እንጂ ለመደራደር አይደለም እኔ ይዛ ያለሁት በማለት በጀርመን በዩናይትድ ኪንግደምና በፈረንሳይ አቻዎቻቸው ጋር የሚደረገውን ስምነት ተመልክቶ ወይም ደግሞ ድርድር ስብሰባን ተመልክቶ የሰጡት መግለጫ ለአራግቺ ማለት ነው። የውጭ ጉዳይ ሚኒስትሩ በጣም ጠንካራ ናቸው እንደሚታወቀው ኢራን እንደሚታወቀው ፈርስት አር ኖት ጎንግ ቱ those strikes continue የመጀመሪያው ነገር ጥቃቱ እየፈጸመ ባለበት ወይም ደግሞ በጦርነቱ በቀጠለበት ሁኔታ የምንደራደርበት ነገር የለም። በሁለተኛ ደግሞ we are not going to strike back and continue with their retaliatory measure እንደገናም ለሚደረገው ነገር የበቀል እርምጃም ጭምር ተያይዞ የሚቀጥልበት ስለሆነ እነዚህን ነገሮች መደራደር የሚቻለው በሁለቱ መካከል ሰላም ሲወርድ ወይም እስራኤል እና ራሷ ኢራንም ጨምሮ መተኳኩሳቸውን ሲያቆሙ እንደሆነ ምልክት ከእስራኤሉ ከኢራኑ የውጭ ጉዳይ ሚኒስትር አራክቺ ተሰምቷል ማለት ነው። ይህም በተመለከተ እንግዲህ ስብሰባውን በተመለከተ ከፍተኛ የሆነ ትኩረት ሰጥቶታል። እንደሚታወቀው አሁንም ቢሆን በፕሬዚዳንት ትራምፕ ወሳኝ ናቸው እንግዲህ ይህን እንደሚታወቀው እንግዲህ እሳቸው ደግሞ ሁለት ሳምንት በኋላ ነው አጠቃላይ ነገሩ መወስነው በሚለው በዚህ መግለጻቸውንም ሰምተናል። ለሊት ማለት ነው ማንኛውም ነገር ከመወሰኑ በፊት ሁለት ሳምንት ፈልጋለሁ በሚል እየተነገረ ይገኛል ማለት ነው። በኢራን የሚደገፍ አንድ የሚ የኢራቅ ውስጥ ያለ ሚሊሻ ቡድን አለ ሃዝ ቮትድ ቱ አታክ ዩ ኤስ ሚሊተሪ ቤዝ ኢን ዘ ሪጅን ኢፍ ትራምፕ ዲሳይድስ ቱ ኤንተር ዘ ኮንፍሊክት የሚለው ዜና ደግሞ ተነግሯል። ትራምፕ ወደ ጦርነቱ የሚገባ ከሆነ በኢራን የሚደገፈው ኢራቅ ውስጥ ያለ ሚሊሺያ የአሜሪካ ወታደራዊ ቦታዎች እንደበደባለው ወይም ጦርነቱ ስጥ ይቀላቀላለሁ ብሏል። እሱ ብቻ አይደለም፣ ሂዝቦላም በዚህ ውስጥ ጦርነቱ ለመቀላቀል ያለውን ነገር እንዳሳየ እየተነገረ ይገኛል። እነዚህ ነገሮች አካባቢዊ ጦርነት ይዘው ሊመጡ የሚችሉበትን ነገር እየጨመረ እንደሆነ በትክክል እንረዳለን። እንግዲህ ውድ ቤተሰቦቼ ከዚህ ነገር የምንረዳው ነገር ወደ የአንደኛውን ዓለም ጦርነት እንኳ በትውስታ አድርገን ብንመለከተው አሁን ያለው ዲስትራክሽን፣ አሁን ያለው የሚጠበቀው ነገር ሄዶ ሄዶ ልክ እንደዛኛው እንደ አንደኛው ዓለም ጦርነት ስጋት እንዳያመጣም ደግሞ መጠንቀቅ ያስፈልጋል። ምክንያቱም በአንደኛው የዓለም ጦርነት አሁን ልክ አሁን ላይ መሪውን አያቶላውን ለመግደል የሚደረገው አካሄድ ተመሳሳይ ነገር በአንደኛው ዓለም ጦርነት ሆኖ እንደነበረ ይታወቃል። በአንደኛው ዓለም ጦርነት ከመቶ ዓመት በፊት እንግዲህ በሚሊዮን የሚቆጠሩ ወጣት ወንዶች ከሞቀ ቤታቸው ወጥተው ወደ ጦር ሜዳ ዘምተዋል። እነዚህ ወጣቶች ወደ ጦርነት ሆብለው የገቡት በወቅቱ ገኖ የነበረው የብሔራዊ ስሜት ማዕበል ተረድተው እንደነበረ ይታወቃል። እና አንድ አሜሪካዊ ወዶ ዘማች ከፊታችን ስለሚጠብቀን አስደናቂ ጊዜ ሳስብ በደስታ ፈነድቃሉ ማለት በ1914 ጽፎ እንደነበረ ይናገራል። እና የመሰለው ፈንጠዝያ ስልክ አሁን ጦርነቱ ልክ የሆነ ነገር እንደሚያመጣ አድርጎ እንደማሰብ ማለት ነው። ይሁንና በጣም ብዙም ሳይቆይ ይሄ ደስታ ወደ ምሬት ተለውጧል። እነዚያ ታላላቅ ሰራዊቶች በቤልጅየም በፈረንሳይ አረንቋ ውስጥ ለአመታት ሲዳክሩ ይቆያሉ ብሎ ያሰበ ሰው አልነበረም። ትንሽ የተጀመረው ነገር ረጅም ርቀት ዋጋ አስከፍሏል። ዛሬ መሪ ገድሎ ከዛ ጦርነት መደምደም የሚለው ነገር የሚታሰብ አይደለም። በዓለማችን ልምድ ራሱ ይሄ አይነግረን? የዛን ጊዜ እንግዲህ ሰዎች ጦርነቱን ታላቁ ጦርነት ብለው ሰይመውት ነበር። በዛሬው ደግሞ አንደኛው ዓለም ጦርነት ተብሎ ነው የሚጠራው። ስለዚህ በአንደኛው ዓለም ጦርነት ካለቁት ሰዎች አንጻር በእርግጥም የጦርነት ታላቅ ነበር። እና በዚህ ጦርነት አስር ሚሊዮን የሚያክሉ ሰዎች እንደሞቱ ሃያ ሚሊዮን ሰዎች ደግሞ በአካል ጉዳተኛ እንደሆነ ይገመታል። እና ከዚያም ሌላ ጦርነቱ የሰው ልጅ የፈጸመው እጅግ በጣም አሳፋሪ ስህተት ውጤትም እንደሆነ ይታወቃል። እና የአውሮፓ የፖለቲካ ሰዎች በሀገራት መካከል የተፈጠሩ ውጥረቶች ተባብሰው ወደ ዓለም አቀፍ ጦርነት እንዳይመሯቸው ማድረግ አልቻሉም። ይሲ አሁንም እየሆነ ያለው ነገር ዛሬ ላይ በትንሹ የሚቆሰቆስ የሚመስለው ነገር መሪ በመግደል የኢራን መሪን እንገድላለው የሚለው የትራምፕ ፕሮጀክት ኔታንያሁ የሚጋሩታል። ይሄ ነገር ሄዱ ሊያመጣ የሚችለው ዲስትራክሽን ታላቁን ጦርነት ቀስቅሶት ሊያመጣው ይችለዋል። ስለዚህ ታላቅ ጠባሳ ትቶ አንደኛው ዓለም ጦርነት ያለፈው ጦርነቱ ዓለምን በጣም የቀየረ ነው እንደምታውቁት ማለት ነው። ያስከተለው መዘዝ በዛሬው ጊዜ እንኳን ለምንኖር ሰዎችም ጭምር ተርፏል። ሶ በአንደኛው ዓለም ጦርነት ለምሳሌ የፈነዳው በተሳሳተ ውሳኔ ምክንያት እንደነበረ ይታወቃል። በ1914 ሰላማዊ የበጋ ወቅት የሚባለው የአውሮፓዎች መሪዎች በእንቅልፍ ልቡ ሲራመድ ሳይታወቅ ተደናቅፎ ገደል ውስጥ እንደወደቀ ሰው የሆኑበት ጊዜ ነው። አንድ መጽሐፍ ላይ ያ በዚህ መልኩ ገልጾታል። ዘ ፎል ኦፍ ዘ ዳይነስቲዝ በሚል ዘ ኮላፕስ ኦፍ ዘ ኦልድ ኦርደር በሚል በ1905-1922 ያለውን አስቀምጠዋል። እና የኦስትሪያ አልጋ ወራሽ መገደል ነው ለዚህ ምንጭ የነበረው። እና ዋና ዋናዎቹ የአውሮፓ መንግስታትን በሙሉ በጥቂት ሳምንታት ውስጥ ሳይፈልጉ ወደ ጦርነት እንዲገቡ አድርጓቸዋል። ጎትቶ ወደ ጦርነት ይዟቸው ገብተዋል። ሲጦርነቱ ከተጀመረ ከጥቂት ቀናት በኋላ ለጀርመኑ መራሃዊ መንግስት እንዲህ አይነት ሁኔታ የተፈጠረው እንዴት ነው የሚል ጥያቄ ይቀርቦላቸው ነበር እና እሳቸውም በሀዘን ተውጠው ብናቅማ በጣም ጥሩ ነበራል። ሲ ዴሞኒክ ሁሌ የምላችሁ አጋንንታዊ እንደሆነ መነግራችሁ ለዚህ ሶ፣ ለጦርነቱ መቀስቀስ ምክንያት የሆኑት መጥፎ ውሳኔዎች ያደረጉ መሪዎች ናቸው። ውሳኔያቸው ምን መዘዝ ሊያስከትል እንደሚችል አልገባቸውም። በስሜት ነበር የሚነዱት ይሁን እንጂ ምሽግ ውስጥ ሆነው የሚዋጉት ወታደሮች ብዙም ሳይቆዩ እውነታው ግልጽ ሆነላቸው። የፖለቲካ መሪዎቻቸው ጉድ እንዳደረጓቸው ኢቨን የሪሊጂየስ የሃይማኖት መሪዎች ሁሉ ሳይቀር የጦር መሪዎቻቸውን ሁሉ አሳልፎ እንደሰጧቸው ተረዱ ማለት ነው። ሶ ይህንን ነገር ዛሬ እንዳይደገም ማወቅ ያስፈልጋል። ዛሬ አለማችን ያን እንዳደግመው ሲሄ ውጥንቅጥ ውስጥ አለማችን እንዳትገባ የአንደኛው ዓለም ጦርነት ስሕተት ዳግም መምጣት እንዳይችል መደረግ ያለበት ጊዜ ላይ ነው ያለ ነው። ቀላል ይመስላል ግን ብዙ ዋጋ ያስከፍላል። ስለዚህ ዛሬ ተነድቶ ጦርነቱ መግባት እንደዚህ ጭፍፍ ተብሎ እንደዚህ አይነት የዓለም ጦርነትን ይቀሰቅሳል። ምክንያቱም እርኩሳ መናፍስቶች ውድ ቤተሰቦች፣ የምንሰርተው ሰርተው ነው ይበሉት። ስራቸው እኮ ነው። የእነሱ ስራ ምንድን ነው? ዓለማትን ማገዳደል ማጨራርስ ነው። እንደ ቀላል አይደለም የሚታየው። መሪዎቻቸው ማገዳደል ነው፣ ሰላም እንዳይሆኑ ማድረግ ነው። ይመስላል ሲገባበት ቀላል ናት ግን ከገቡበት በኋላ ግን መውጫ ቀዳዳ። አሁን ለምሳሌ ሚድል ኢስት ላይ አሜሪካ ያደረገቻቸው ብዙ ጦርነቶች አሉ፣ ኢራቅ ጦርነትን ጨምሮ፣ የሶሪያ ጦርነትን ጨምሮ፣ ሌሎችም ለምሳሌ የሞአመር ጋዳፊን ተመልክቶ ሌሎችም። ይሄ ግን እንደዛ አይነት አይደል የጎግ ማጎግ ጦርነት አካል ነው። ያ ማለት የዓለምን ጦርነት የመቀስቀስ ጉልበት ያለው ነው። ሰ መንፈሳዊ ነው ነገሩ። አጋንንቶች ናቸው። ይሄን ጉዳይ የሚደግሱት ሰዎች አላስተዋሉትም፣ ፖለቲከኞች አላስተዋሉትም። እየሆነ ባለው ነገር ማስተዋል ከአእምሯቸው ላይ ጠፍቷል። ውድ ቤተሰቦች እ የአንደኛው ዓለም ጦርነት በቀላሉ ባለማሰብ ተቀስቅሶ ከዛ በኋላ ሰዎች ከገቡበት በኋላ እንዴት መውጣት እንደማይችሉ እንደተወሳሰበባቸው ሁሉ የሶስተኛው ዓለም ጦርነትም እንዲሁ እንዳይሆን መሪዎች ሊያውቁ ይገባል። ምክንያቱም እንዴት እንደገቡ አያውቁም። እንዴት እንደገቡ ማያውቁበት ምክንያት አጋንንቶች ስበው ስለሚያስገቧቸው ነው። ሶ ዛሬም ሰዎች እንዴት እንደገቡ ሳያውቁ የዓለም ጦርነት ማይቀሰቀስበት ምንም ምክንያት ስለሌለ ይሄንን ነገር መሪዎቹ ቢያውቁት በጣም ደስ ይለናል። እኛ ግን ልንነቃበት፣ ራሳችንን ልናውቅበት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 ቀጠሮ ለማስያዝ በ0994 050209 ደውሉልን። እንዲም ሲሪል እስቴት ለዚያ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። ሩሲያ ደግሞ ከዚህ ጋር ተያይዞ አንድ ፕሮግራም በደንብ አድርገ ይሰራላቸዋሉ። ሩሲያን በተመለከተ ያለው ነገር ግን ዜና ተሰምቷል። ከሩሲያ ጋር የተያያዘ በተለይ የሪጂም ቼንጅ ላይ ወይም መንግስት መቀየርን ተመልክቶ ከፍተኛ ጥንቃቄ መደረግ እንዳለበት ወይም ሊታስብ የማይችል እንደሆነ በግልጽ ሩሲያ ያላትን አቋም አሳይታለች። እስራኤል ሳታቆን ኢራን በኢራን ላይ እስራኤል የምታደርገውን ጥቃት በተመለከተ ክሊር አተምፕት ቱ ኢኒሼት ሪጂም ቼንጅ ኢን ኢራን፣ ግልጽ በሆነ መልኩ በኢራን ውስጥ መንግሥት ለመቀየር የሚደረግ ነገር ነው በማለት ኒኮላይ ሰርኮቭ ይባላሉ። የሩሲያ የፖለቲካ አናሊሲስ ናቸው። ያንን ጠቅሰው ሲናገሩ ራ ዲስታን ሚድል ኢስት ጋልፍ ኮከሰስ ፕን ሪጅም ቼንጅ ወይም ደግሞ መንግስት በኢራን ቀይራለሁ ብሎ የሚነሳውን የትራምፕን አስተሳሰብ በተመለከተ ቀላል ነገር አይደለም። የሚሆነው በመካከለኛው ምስራቅ ብቻ አይደለም፣ በሰርጡ አካባቢ ላይ ወይም ደግሞ በባህረ ሰላጤው አካባቢ ብቻ አይደለም። በደቡቡ ኮከሰስ የሚባለው እነሱ ያሉበት አካባቢና በካስፒያን የሚባለው ቦታ አካባቢ ማለትም ኢቨን ወደ ሩሲያ ወደሚቃረቡት እና አዘርባጃን ሌሎች ቦታዎች ሁሉ ሳይቀር ጦርነቱ የመስፋፋት ጉልበት አለው። ስለዚህ እንደቀላል አይታይም። ምክንያት ሲባል ኢራን እነዚህ አካባቢ ላይ በጣም ስትራቴጂክ ፕሮጀክት ናት በሚል ተቀምጠዋል። ማለት ቨሪ ስትራቴጂክ ፕሮጀክት ናት በተለይ ለሩሲያም ሆነ ለሌሎቹ በሚል በትንተናዎቹ ላይ ተቀምጠዋል። ራሻ ዋዝ ኢንቨስቲንግ ሄቪሊ ኢን ኖርዝ ሳውዝ ኮሪደር። በዚህ በሰሜን ደቡባዊ ኮሪደሩ አካባቢ ላይ ብዙ ኢንቨስትመንት እንዳላት ይታወቃል። ጥቅሟ ብዙ ነው እዚህ ቦታ ላይ የሚነካው። ስለዚህ በገልፍ ስቴቶች ጋር ራሽያ የምትገናኘው በኢራን አቋርጣ ነው። በፋርስ ባህረ ሰላጤ ባሉ በፐሪሻን ገልፍ አካባቢም የምትገናኘው በዚህ መስመር ነው። በሲ ኦፍ አረቢያ በአረቢያ ባህር አካባቢ ያለውንም አልፋ የምትገናኘው በዚህ አካባቢ በኢራን ነው። ስለዚህ ራሽያ ኩድ ፕሌይ ሮል ኢን ኢራን ኤንድ ዩኤስ በሚል እየተነገረ ይገኛል። በአሜሪካና በኢራን መካከል ኔጎሽሽን ወይም ድርድር እንዲደረግ እንደምትፈልግ ሩሲያ እየተናገረ ይገኛል ማለት ነው። እንደሚታወቀው በኢራን ውስጥ የሩሲያ የኒውክሌር ማብላያ ተቋም አለ፣ ለሀይል አገልግሎት የሚውል ቡሸሄር ኒውክሌር ፕላንት የሚባል። እስካሁን ድረስ ከእስራኤል ጋር ስምምነት ስላላቸው ይህም ቦታ እንዳደበድብ ከእስራኤል ጋር ተነጋግረው፣ ይሄ ቦታ የተነካ አይደለም ሌሎቹ ግን የተደበደቡ ናቸው። እስራኤል አሁንም የኢራኑን መሪ ለመግደል እንደምትፈልግ በግልጽ አሳይታለች። ኔታንያሁ ሃዝ ኖት ሩልድ አውት ታርጌቲንግ ኢራንያን ሱፕሪም ሊደር ሳይንግ ኖ ዋን ኢን ኢራን ሹድ ሃቭ ኢሚኒቲ። በኢራን ማንኛውም ሰው ከለላ ሊኖረው አይገባም፣ የሚፈለገው የሚገደለው ይገደላል የሚል አይነት ሀሳብ የእስራኤል ዲፌንስ ሚኒስተር ሰይድ አያቶላ ሃሊ ኮሚኒ ካናት ቤ ያለው ቱ ቤ ቱ ኮንቲኒ ቱ ኤግዚስት የአያቶላው እንዲኖሩ ልንፈቅድላቸው አይገባም የሚለውን ጨምሮ ማለት ነው። የእስራኤል አቋም ግልጽ እንደሆነ እየተነገረ ይገኛል። እነዚህን ሰዎች መግደል የሚል ነው። እስራኤል መግደል የፈለገችውን የምትገድል አገርናት ታርጌት መምታት ትችላለች። በጣም የሚገርም የወታደራዊ አቅም አላ የስለላ አቅም አላት። እንደገናም ደግሞ መግደልም ማጥፋት ማውደም የምትፈልገውን ቦታ ላይ ያለ ከልካይ ማውደም የሚችል አቅም አላት። ሶ ይሄ ነገር ኢራንን በብዙ እንደተፈታተናት ይታወቃል። እሱ ብቻ አይደለም፣ የኢራንም አቅም ቀላል አይደለም። አሁን ባለበት ስፔሻሊ ይዛቸው የመጣቻቸው ሚሳኤሎች በጣም ከባድ ናቸው። እነዚህ አሁን ዛሬ እንኳ የወደመው ውድመት ቀላል አይደለም። በኢራን ሚሳኤል በደቡብ የእስራኤል ክፍል ላይ ይሄ የምትመለከቱት ውድመት ተከስቷል። ይሄ የምትመለከቱት ውድመት በኢራን ፕሮጀክት ኃይሎች የተደረገ ነው። ምናልባትም አሁን እንደ ሰጅል ሌሎቹንም ጭምር ነፋታ አንድ ተጠቅማ ሊሆን ይችላል። በጣም ታርጌት ፉል ነው ምቶቹ፣ አሁን በነዛ ሚሳኤሎች ማለት ነው። ይሄ ቦታ እንግዲህ የተፈለገውን ነገር ለመምታት የሚያስችለውን ነገር የእስራኤል የአይረን ዶም የመከላከል አቅም በጣም ትልቅ እንደሆነ ይታወቃል። ያን አቋርጦ አልፎ የመምታት ነገር እየጨመረ መምጣቱ ስታዩ፣ ስጋቶች እየጨመሩ መሆኑን ትመለከታላችሁ ማለት ነው። ስለዚህ አሁን ባለበት ሁኔታ ላይ እንግዲህ በፈረንሳይ በጀርመንና ና በዩናይትድ ኪንግደም ከኢራን አቻዎቻቸው ጋር ስብሰባ እየተደረገ ይገኛል። ነገር ግን ይመጣል የሚባል ለውጥ ብዙም እየታየ አይደለም። አሁን ባለበት ሁኔታ ላይ ፕሬዚዳንት ትራምፕ ሁለት ሳምንት ቆይቶ መምጣት ብዙ ነገር ሊያሳይ የሚችለው ነገር እንዳለ ማየት ይቻላል። አባስ አራግቺ ማለት እኚህ ሰው ናቸው። በጣም ታዋቂ የኢራን የፖለቲከኛ ናቸው። ጉዳይ ውጭ ጉዳይ ሚኒስተር ናቸው። አሁን ባለበት ሁኔታ ላይ ሲናገሩ፣ ኖ ሩም ፎር ዩኤስ ቶክስ አንቲል እስራኤል ስቶፕስ አታክ። ኢራን ፎሪን ሚኒስተሩ እንደተናገሩት እስራኤል መምታት ካላቆመች በቀር መደራደሩ ትርጉም የለውም የሚል ነገር በትክክል ተነግሯል ማለት ነው። በቤርሻባህ በሚባለው በዚህ ቦታ ላይ የደቡብ እስራኤል ክፍል አካባቢ ላይ ኢራን ዛሬ በለቀቀችው ሚሳኤል የተጎዱ ሰዎች አሉ። እንግዲህ ይሄ ቦታ ላይ በቤርሸባ እንግዲህ ማታውኑ የቀጠለ ድብደባ እንዳለ ያሳያል። በዙ ሰባት ሰዎች መጎዳታቸውን መረጃው ያሳያል። በእስራኤሉ የተጎዱ ሰዎች እንዳሉ ማለት ነው። ስለዚህ እስራኤልም በጣም አደገኛ ድብደባ ነው ኢራን ላይ የፈጸመችው። በተለይ የውሃ ማብላያ ተቋም ላይ በጣም ከፍተኛ ጉዳት ማድረሷ እየተነገረ ይገኛል ማለት ነው። እሱ ብቻ አይደለም። በተለይ አራክ ኒኩሊር ሳይት የሚባለውን ይህን ሳይት ደብድባለች። ዛሬ እስራኤል በጣም አደገኛ የምትመታለች። በዚህም የተነሳ ዓለም አቀፉ አቶሚክ ኢነርጂ ኤጀንሲ በዚህ ቦታ ላይ ጉዳት ደርሷል በማለት እየነገረ ይገኛል። ዘ ግሎባል ኒኩሌር ዋሽዶግ ኮንፈርምስ አን እስራኤሊ አታክ ኦን ኢራንያን ኒኩሌር ሳይት አንደር ኮንስትራክሽን ኒር ደ ሲቲ ኦፍ አራክ ኮስ ቅዳሜ ቱኪ ቢልዲንግስ በሚል ወሳኝ በሚባሉ ህንጻዎች ላይ ጉዳት አድርሷል የእስራኤል ድብደባ በሚል እየተነገረ ይገኛል። ይሄ ኒውክሊየር ሪአክተር ነው። እንደሚታወቀው በጣም ብዙ ድብደባ ነው ኢራን የደረሰባት። እንደው በብዙ መልኩ የደረሰባትን ድብደባ አይታው የምታቁሉ አይመስልም። እስራኤሎቹም በጣም በጣም በብዙ መልኩ ነው ኢራኖችን የቀጠቀጧቸው። ኢራኖቹ ደግሞ እስራኤሎቹን እስካሁን ድረስ እስራኤል እንደዚህ አይነት ጉዳት ደርሶባት አያቅም። እንደምታዩት ከፍተኛ ውድመቶች ሁሉ ደርሰዋል። ስለዚህ እነዚህን የተለዋወጡ ያሉበትን ጦርነት ጋብ ማድረግ ካልተቻለ አሁንም ዓለምንም ራሱንም እዛው አካባቢውንም ዋጋ የሚያስከፍል ነገር እየቀጠለ እንዳሄድ ይሰጋል ማለት ነው። ስለዚህ በተቻለ መጠን የዚህ ሰው የፕሬዚዳንት ትራምፕ አለቃ ገብነት ብዙ ነገሩን ማስተካከል ይችላል። ሰውዬው ግን በጣም ስሜታዊ ስለሆነ የሚያደርገውን ነገር እንግዲህ አያቅም። አንዳንዴ የሚናገረውንም አያቅም። ከተናገረ ካደረገ በኋላ ነው የሚገመግመው ራሱን ይመስለኛል። ከዛም በጣም ጠበኛና ብዙ መጣላት የሚወድ አይነት ሰው፣ እንግዲህ ሰላም ሰላም ሰላም ሲል መጠራጠር መልካም እንደሆነ ማየት ያስፈልጋል። የሰላም አለቃ ግን እውነተኛው የሰላም ጌታ ኢየሱስ ክርስቶስ አምላካችን እሱ ለምድር ሰላም ይስጣት። እሱ ነው ለፍርድ የሚመጣው። እሱ ነው ለምድራችን ሰላም ሰላም ሊያመጣ የሚችለው ሀስተኛው ክርስቶስ እንግዲህ፣ ይሄ ሁሉ ዓለም ኬኦስ ከገባ ይሄ ሁሉ ብጥብጥ ከመጣ በኋላ እኔ ሰላም አመጣለሁ ብሎ ሊመጣ ይችላል። የዛን ጊዜ ለማጭበርበር ነው የሚመጣው። እንግዲህ አጭበርባሪ በሆኑ የዓለም መሪዎች አእምሮና መንፈስ ተጠቅሞ ብዙ አይነት ውድመት ሊያመጣ እንደሚችል ይነገራል። ስለዚህ አሁን እውነተኛው የሰላም አለቃ ክርስቶስ ብቻ ለምድራችን ይድረስላት ከማለት ውጪ ልንለው የምንችለው ነገር የለም። ለዚያ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ አብይ ይልማ እውቀት ታላቁ እግዚአብሔርን ታከብራለች። ሳድስ በአቢይ ይልማ ሚዲያ ተዘጋጅቶ ይቀርብልዎታል። ሳድስ